እናቶቻችን እህቶቻችን፣ እንኳን ለዚህ በዓል አደረሳችሁ። ባላችሁ ሰላም ሰላም ጤና ይስጥልኝ። ውድና የተከበራችሁ የማእዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና በፍቅር እንኳን አደረሳችሁ ብያለሁ በድጋሚ በዓሉ የሰላም የደስታ የጤና እንዲሆንላችሁ በመላው ዓለም ያላችሁ በሙሉ ዛሬ እንግዲህ በጣም ደስ የሚል በዓል እያከበረና እውነት ለመናገር ማለት ነው ቅ ልዩ ነበረ። እግዚአብሔር ይመስገን። እውነት እኔ ፈጣሪን አመሰግነዋለሁ። በጣም ደስ ብሎኝ ነው የዋል ነው። ግን ቪዲዮ እየሰራሁ እያለ ምን እንደሆነ ቪዲዮ እየሰራሁ እያለ በመሀል ላይ ጓደኛችን ደወለች ማለት ነው። ቪዲዮ ኮል ነበር የደወለችው። ማውራት ስላለብኝ ብቻ ቪዲዮን ዝም ብዬ ትቼ እሷን እያወራናት ነበረ እና ብዙን ቪዲዮ አልቀረጽኩም ዛሬ ያው ለማስታወሻ ያክል ትንሽ የቪዲዮን የቀረጽኩት ድምፁንም ደግሞ ሚውት አድርጌዋለሁ ምክንያቱም ሙሉ ስልክ እያወራን ነበረ ማለት ነው እየበላን ስልክ እያወራን ነበረ እና እንደዛ ነው እላችኋለሁ እና እንዴት ነበረ እናንተ ጋር በአል አሪፍ ነበረ ደግሞ ሀይምዬና ቡራዬ በጣም ደስ የሚል በአል አክብረዋል እሱንም ደግሞ ከእናቱ ቤት ይዟት ሄዶ ነበረ ሙሽዬ ጋር በጣም ቆንጆ በዓል ነው ያከበሩት። ሀቡም አለ። ዛሬ ደግሞ ሀቡም ጭምር አለ። ባለፈው ሁለቱ ብቻ ነበሩ። ሀቡ ከነ ሚስቱ ነ ሄደው ዶሮ ምናምን እንግዲህ ቁሌት የነበርኩ የሰራሁት እያለች ነበረ። እነሱም ደግሞ በጣም ቆንጆ የሚጣፍጥ ዶሮ። በነገራችን ላይ ቤተሰብ ቁሌት ላይ ነው ዋናው ነገር፣ ቁሌት ላይ ነው። ቁሌቱ ካልጣፈጠ ስጋው ምንም ፋይዳ የለውም እና ጣዕም እንዲኖረው አድርጋችሁ ወይንም ደግሞ በርበሬውን እንዳያቃጥል አድርጋ። እኔ በተለይ የሰራሁት ዶሮውን ብታዩት እንዴት እንደሚጣፍጥ እኔት ለሚሏችሁ፣ በጣም ቆንጆ ዶሮን የሰራሁት ቆንጆ፣ የሚያምር የሚያምር ሳይን የሚጥም ከለሩ አምሮ እኮ ማይጣፍጥ አገር ይትሰፍ እንዴ እና እነሱም ደስ በሚል አሳልፈዋል። በእርግጥ እኔ ሶሻል ሚዲያ ላይ ብዙም አልዞርኩም፣ ዛሬ አላየሁም ማለት ነው። ብዙም የእነሱን ቪዲዮ ብቻ ነው ያየሁት ቁም ነገር ማለት ነው እና በአሪፍ ሁኔታ ነው ያከበሩት። የአመት ሰው ይበላችሁ፣ ሁላችንንም አመት ከአመት ያድርሰን፣ ከቁጥር አይለየን። በጣም ነው ደስ የሚለው በተለይ ለየት ባለ ሁኔታ ነው፣ እኔ ደስ ብሎኝ ነው ያከበርኩት። በነገራችን ላይ ይህን ቀን ደግሞ ያላገኙ ብዙ ሰዎች አሉ። ታመው ሆስፒታል የተኙ አሉ፣ በእስር ቤት ውስጥ ያሉ አሉ፣ ያልጋ ቆራኛ የሆኑ አሉ፣ በሕይወት የሚያጣናቸው ሰዎች አሉ። እንግዲህ በሕይወት ላጣናቸው ደግሞ ፈጣሪ ለብሳቸውን ባጸደ ገነት ያኑረው። የታመሙትን ደግሞ ጤናቸውን ይመልስልን። በእስር ቤትም ያሉት ደግሞ እንግዲህ ቅጣታቸውን አግኝተው ፍትህ አግኝተው ተምረው ከስህተታቸው ተምረው ማለት ነው ከቤተሰቦቻቸው የሚቀላቀሉበትን ጊዜ ያምጣልን። ሀገራችንን ሰላም ያደርግልን። እውነት የሀገራችን ጉዳይን ይሁን የሚያሳስበኛል። ቤተሰብ